እንዴ ውበት ዝግጅት በለው በለው በለው። እና እንዴ ምን ይገባኛል? እኔ የሚገባ የሚገባኝ ከዚህ በላይ አሜን ይሰጥ። አሜን እኔስ አንቺም ከዚህ በላይ እድሜሽ ይርዘምልኝ። አመሰግናለሁ አባቴ። እኔም አመሰግናለሽ። ሌላ ከፈለክበት ድረፍ፣ የፈለክበት ድረፍ። አሜን እድሜሽ ይርዘምልኝ። አሜን እኔና

ወየ ወየ ፋሚሊ እንዴት ናችሁ? ያለ ነው ፑቲክ ነው። ምክንያታችን ደግሞ አኪያ ልጃችንን ምክንያት በማድረግ ሰርፕራይዝ ልናረጋት ነው። ከዛም ከዚህም ብለን ልብስ ገዛንላት እና እዚህ ጋ ጫማ ደግሞ ትንሽዬ ያስፈልጋታል። የኔ መሰል ያበሻ ቀሚስ ወይኔ ወይኔ እህቷንም እኳ ልብሰናል አንድ ላይ ማች ገዝተን። እንግዲህ ዛሬ ወደ ቤት ሂደን ሰፕራይዝ ልናረጋት ነው። ይመስገን እግዚአብሔር ይመስገን። እንግዲህ ደስ ብሎናል። ምክንያቱ ደግሞ ልጃችን ናት። ብዙ ፈተና የተንባታል። ሶስት ዓመት ብዙ ጣውረድ ያሳለፍንበት አመት ነው። ብቻ ደስ ብሎናል። እሷ ደግሞ ምን ይመስላት ይሆን? በስማ ሰላም፣ ሰላም ቤተሰብ እንዴት ናችሁ? አለን አለን ናያንቺ በእናት ልብስ ቀየር ብላሃ እናገባች ከገበያ ተፍ ተፍ ተፍ ተፍ ብለን የመጣ ነው። በጣም ደስ ይላል። ዛሬ ነ አንቺ አና ልብስ ዋይ ዋይ የሆነ ቪዲዮ ነው እንግዲህ ከበጣም ከገበያ ነው ዛሬ የመጣ ነው። ሱቆች በጣም ሄደን ነበር። ፑቲክ ነው የዋልነው። እንግዲህ ይህ ሁሉ ደግሞ ምንድን ነው አትሉም? ምንድን ነው አትሉም? አትሉንም? አኪያን እንግዲህ ለማስደሰት ነው የአኪያ ግራጁዌት እንግዲህ ነገ ነው ነገ ደስ ይላል። እሷ አሁን ያለችው ፀጉር ቤት እሷ አድረሳት በዛው መጣን። እኛ ደግሞ ገቢያ ተፍተፍለን ደክሞ መጣን። ለምን ሰርፕራይዝ አናረጋትም? ከፀጉር ቤት ስትመጣ ቪዲዮና ሬዲያ አድርገን ምናምን ሰርተን ምናምን ብለን ነው እና ደስ ይላል። ለአኪዬ እና እህቷ ስለምን ይቅርባት እንግዲህ እዚህ የምትዋቸው ማቾች ማቾች፣ አቤ እቺ አፎሚና አፎሚዬ ናት እዚች እንዴ ነው አያምርም? በጣም ደስ ይላል። እግዚአብሔር ይመስገን። እንግዲህ ውብ አድርገን እንግዲህ አኪያ የምታቀው በሀበሻው በሀበሻው ልብስ ከዚህ በፊት በመለበስ ነው። በሱ ምንም አይነት ነገር አንገዛም ምናምን ብለን አልነበረ ግን አይደለም ብለን እንግዲህ ዛሬ አሁን ምን ሊሰማት ይችላል አኪያ? በስማ በጣም ደስ ይላል። እንግዲህ ይኸው በዛ ላይ የሞዴሊንግ እንትን አላት። ሂል ጫማ ብላ ስታለ ስለምንም አያስፈልግም ብያት ነበር። ይኸው ወለምታ እንዳያስቸግራት፣ ግን ወለም ወለም እንዳይላ መድረክ ላይ በጣም ስትጫወት እና ደስ ብሎናል። እግዚአብሔር ይመስገን። ሁሉ ሙሉ ሁሉ ተማም ነው እንግዲህ። እንግዲህ አኪያችን እኛ ማድረሰናል። ሶስተኛው ድግሪ እዚህ ቤት እኔ አንድ ድግሪ አለኝ እሷ አንድ ዲግሪ አለ። ሶስተኛው ዲግሪ የልጅ ዲግሪ ቢሆንም ሶስተኛው ዲግሪ ሊገባ ነው እዚህ ቤት። አቦ ደስ ብሎናል። እና ምን ተሰማሽ? በጣም ደስ ብሎኛል። ደስተኝ እንጃ ነገ ደግሞ የባሰ ለብሳ ጋውን ለብሳ ምናምን መድረክ ላይ ሰዓት አላውቅም ኢሞሽናል መሆን መሆን ይመስለኛል። የምር በጣም በነገራችን ላይ ደስ ይላል። ምክንያቱም በብዙ ውጣ ውረድ ነው እኛ ልጃችንን ያስተማርነው ያው እንደ ማንኛውም ኢትዮጵያዊ በብዙ ውጣ ውረዶች ውስጥ እኛ እንዳለፍነው ነውና ቀላል ይመስላል፣ ግን ቀላል አይደለም። እመቤቴ ቀላል አይደለም። የግል ትምህርት ቤት አስተምራቹ ለትራንስፖርት፣ ለትምህርት ቤት ክፍያ ተከፍሎ አልበላም፣ አልጠጣም፣ አራም ነገር ተደርጎ ማስተማር ያለው በጣም ከባድ ነውና ምግባቸውን በቃ ከሰው ላለማነስ የሚደረጉ ትግሎች ላለፉት ሶስት ዓመታት እንደዚህ አፕ ኤንድ ዳውን እየሆነን ሄደናል እና እግዚአብሔር ይመስገን ግን ተመርቃለች። በነገራችን ላይ ጎበስ ተማሪ ናት። እንግዲህ ያው ውጤቷን የምናየው ይሆናል። እስቲ አሪፍ ነው ውጤቷ፣ ከኤ ፕላስ ነው እስከዛሬ አሪፍ፣ ጥሩጥሩ ደረጃ ነው ያው ሀርድን ቦጭ ካለ ምክንያቱም በእሷ ፎር እንኳን ዘግታ እንደው የመንግስት ራርቶ ስራ ቢያስገኛት እኛ አላገኘ እንደዛ ብለን የማመን እድላለን። ብቻ ስትመጣ ጸጉሯን ጨርሳ ስትመጣ በሩን ዘግተን አና የዛ ስትመጣ በዛ ቆ አንዴ ምናምን ብዬ ምናምን ተደውልን ደውልኝና ስለሆነ ልጅቷ እንደውልኝ ብያታለሁ። እዛ ሲሆን ፈታ እናረጋታለን። እስከዛ ምን ሊፈጠር ይችላል? አኪዬ በደስታ ጮቢ እናፈቅጣታለን። እንዴት ይሰማታል የሚለውን እና በጣም ደስ ብሎናል። እኛ የእውነት ደስ ብሎናል። የእውነት የአክዬም ጫማ አለ ይኸው ነጭ ነው። በቃ ወተት ነጭ በጥቁር ነው ልጆቼ አበባ መስለው። አዎ በቃ ስትመጣ ስትመጣ ስትመጣ ቪዲዮውን እንከፍታለን። ቪዲዮውን እንከፍታለን እስከዛ እናጥፋ ከሚቆጥርብን ተሰርታ ስጨርስ እንከፍታለን። እሺ እሺ፣ ቤተሰብ ተመልሰን መተናል። ሐኒ የው ደርሻ ያለው ቀበሌው ጋር ምናምን ብላለች። እኛ ቀበሌው እዚህ ቅርብ ነው። እንግዲህ እኔ እስከዛ በነገራችን ላይ ደስ ይላል። እግዚአብሔርን ልጄ ማለት በዚህ ልክ እና ሰርፕራይዝ እንደምትሆን ዝም ብዬ እንደሌላ ጊዜ ሁሉ እንደዚህ ቁጭ ነገር ብዬ እግዚአብሔርን ተመስገን ተመስገን፣ ኔ ጌታ በእውነት በዚህ ያደረሰን ቁም ነገር ነው። እውነት ደስ ይላል በጣም። መጡ መጡ መጡ መጡ፣ ቤተሰብ መጡ መጡ ይሄ ሁሉ ፀጉር፣ አቤት አምሮብሻል እመቤቴ ቆንጆ ነሻል። እስ እንደ ሞዴል ምናምን አድርጌ እንዴ እንዴ እንዴ! ወዲ አቤት አቤት! የኔ ልጅ ምን አይነት ሞዴል ናት! በስመ አብ፣ እንዴት ነው እንዴት ነው እንዴት ነው በእናትህ! እንደውም ፎቶ ያንሱሽ ፎቶ ያንሱሽ፣ እንደውም እዛ ጋር ፎቶ ቪዲዮ፣ አጋጣሚ እየሰራን ነው። እስኪ ዞር አይ ዞር የላቸው፣ አቤት አቤት! ውበት ተ ቆይ፣ ጥሩ ሰራችሽ አንቺ። ነይ ነይ እዚህ ጋር፣ እንዴት አምሮብሻል፣ እንዴት አምሮብሻል አንቺ ሰላም ጨረሽ ነገ እንኳን ደስ አላችሁ እንኳን ደስ አላችሁ እንኳን ደስ አላችሁ ልንለው አቤት ሶስት አመት ግን እስቲ አንድ ጥያቄ ልጠይቅሽው እኔ እኔ ሌላ ነገር አይደለም እ እንዴት ነው ሶስት አመት ያሳለፍሽውና እንዴት ኬጂ 1 ኬጂ 2 ኬጂ 3 እስቲ እንዴት ነው ብዙ ውጣ ውረድ ገብቶልና እስኪ ምን ተሰማሽ አሁን ከኬ ጃን ደምሬስ ከኬ ሲ ስለተማርኩኝ ደስታ ነው የተሰማኝ። ምርቃቴም ደርሷል በቃ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እንግዲህ አኪዬ፣ አኪዬ፣ አኪዬ እንግዲህ ነ አባትሽ በጥሩ ነገር ነው ዛሬ። እንደው በዚህ አጋጣሚ ምን እንቀበልሽ? እንደዚህ አይነሽን ጨፍኝ ያው እንግዲህ ነገ ፏፋሽ እንላለን። ምክንያቱም አበሻችንን ምናምን ለማብሰል ምናምን ምናምን በየሻል ነበር። ስለዚህ አሁን ሰርፕራይዝ አለሽ ማለት ነው። እንደዚህ ትጨፍኝ፣ ታስጨፍኛታለሽ። እናትየው እናትየው፣ እንዲህ ታስጨፍኛታለሽ ሰርፕራይዙ

ከዚህ በላይ ይሰጥ አንችም። ከዚህ በላይ እድሜሽ ይርዘምን። አመሰግናለሁ አባቴ ሌላ ከፈለክበት ድረስ የፈለክበት ድረስ። አሜን አሜን፣ እድሜሽ ይርዘምልኝ። አሜን። ተንክ ዩ ሶ ማች። በጣም ደስ ብሎኛል። በጣም ነው ደስ ያለኝ። ምን ኢሞሽናል ልትኝ ነው ኢሞሽናል መሆን አይፈለገም፣ ምክንያቱም ደስ ይላል። እኛ በልጃችን በቤታችን ደስተኛ ነን። እግዚአብሔር ከዚህ በላይ ምን መርቃኛለች። እኔም ደስ ብሎኛል። ቴንክ ዩ ሶ ማች። ሁሉም ለበገ ነው። ደስ ይላል። ውብ ሆነሻል ማቤቴ ውብ ቆንጅዬ አቤቴ ስል እኛ ደሞ ከጀርባሽ እንደ ቦጊ ጋርድ ምናምን እ ነገ ምናምን ፏፈሽ ብለን እኛ ያ ሰላም እና እንኳን ደስ አላችሁ። ደስ ብሎኛል። ሰርፕራይዙ ምርጥ ነበረ። እመቤቴን እንኳን ደሳይ አቦ። እናንተም ለልጆቻችሁ ለቤተሰቦቻችሁ፣ ምርጥ ደስ የሚል የደስታን ፍቅር እንደዚህ አይነት በልጃችን የምንመረቅ አይነት ሰው ያድርገን። ይመቻችሁ። ደስ ብሎኛል። ደስ ይበላችሁ። የነገ ሰው ይበለን፣ ፍሬያችንን ያለምልምልን። ቴንክ ሶ ማች ወዳችኋለሁ። ሳይክ፣ ሰብስክራይብ እንዳይረሳ። የዚህን ደስታ ላይክ፣ ሼር፣ ሰብስክራይብ ኦቨር እንድታረጉልን አበረታቱ።